መንግስት መደበኛ ባልሆነ ክፍለ ኢኮኖሚ ውስጥ ያሉ የማህበረሰብ ክፍሎች በሚያዋጡት መዋጮ የጤና እክል ሲገጥማቸው ሌላ ወጪ ሳያወጡ መታከም እንዲችሉ በሚል የማህበረሰብ አቀፍ የጤና መድን ስርዓትን ዘርግተዋል። ይህ የጤና መድን አገልግሎት የመንግስት ሰራተኞች፣ ጡረተኞች እንዲሁም ከአስር በላይ ሰራተኞች ያሉበት ድርጅት ውስጥ የሚሰሩ ሰራተኞችን አያካትትም። ይሁንና በአገልግሎት አሰጣጥ ሂደቱ ላይ ከቅርብ ጊዜ ወዲህ ተገልጋዮች ቅሬታ ሲያቀርቡ ይሰማል። የጤና መድን አገልግሎት ተጠቃሚ ለመሆን ከዚህ ቀደም የሚከፈለው ክፍያና አሁን ሲሆን የሚከፈለው ወጥ እንዳልሆነ ተገልጋዮች ቅሬታቸውን ሲናገሩ ይሰማል። ከዚህ ቀደም ማንኛውም የጤና መድህን ተጠቃሚ ተመሳሳይ የሆነ ክፍያ እንደነበረው እና አሁን ላይ አንድ የጤና መድህን አገልግሎት ተጠቃሚ መክፈል ያለበት በገቢው ልክ እንደሆነም ሰምተናል። ይህ ማለት አንድ የአገልግሎቱ ተጠቃሚ ከዚህ ቀደም 1500 ብር ይከፍል ከነበረ አሁን ተግባራዊ በተደረገው አዋጅ መሰረት ገቢው ታይቶ እስከ 10ሺ ብር ሊከፍል እንደሚችል ተነግሯል። ታዲያ ይህ አሰራር እንዴት ነው? ይህ ሲሆንስ አስቀድሞ የተሰሩ ስራዎች አሉ ወይ ስንል ጠይቀናል። በአዲስ አበባ ከተማ አስተዳደር ጤና ቢሮ የማህበረሰብ አቀፍ የጤና መድን ዳይሬክተር አቶ ኢብራሂም ተካ በጉዳዩ ላይ ማብራሪያ ሰጥተዋል። አዋጁ ሲወጣ ምንድ ነው የሚለው፣ ወደፊት የማህበረሰቡ በጤና መድን ላይ ያለው ግንዛቤ እያደገ ሲመጣ በግብር ከፋይነት ደረጃ እንደ ገቢ መጠናቸው ሰዎች ክፍያቸውን ይከፍላሉ፣ እንደ ህመማቸው ግን ይታከማሉ ይላል። በምን አግባብ ነው ሰዎቹን እንደ አቅማቸው እንዲከፍሉ የምናደርጋቸው የሚል ጥናት ተጠና። በዛ ጥናት መሰረት አዲስ አበባ ላይ አሁን ባለው ሁኔታ ከፍተኛ ደረጃ ላይ አስር ፐርሰንት የሚሆኑት ለጤና መዲት ኢሊጅብል የሆኑ የህብረተሰብ ክፍሎች አስር ፐርሰንት የሚሆኑት ባህል ተውሃ የግብር ከፋይነት ደረጃ የሚመደቡ ናቸው። አስር ፐርሰንት አሁንም የሚሆኑት የህብረተሰብ ክፍሎች በላይ የግብር ከፋይነት ደረጃ የሚፈረጁ ናቸው። የገቢ መጠን የሚፈረጀው በግብር ከፋይነት ደረጃ ስለሆነ አዋጁም ላይ መጀመሪያ ሲወጣ ማለት ነው። ከብዛዎች ከሰማንያ ፐርሰንት በላይ የሚሆነው የህብረተሰብ ክፍል በዝቅተኛ ደረጃ የሚፈረጅ ነው። ይህንኑ መሰረት አድርገን አስር ፐርሰንት አካባቢ የሚሆኑ የህብረተሰብ ክፍሎች ባህሌት ተውሃ ደረጃ ይከፍላሉ ተብሎ ከተማ አስተዳደሩ የወሰነው የመዋጮ መጠን አለ። ያንን እንዲከፍሉ ነው የተደረገው። አስር ፐርሰንት በጣም ትንሽ ናቸው። ባይዘዎች ለግብር ከፋይም በተመሳሳይ ከተማ አስተዳደሩ የወሰነውን ይከፍላል። ሌላው ግን አሁን በፊት ሲከፍል የነበረውን የመዋጮ መጠን እንዲከፍል ከተማ ለማስተዳደሩ ወሰኑ ጭማሪ የተደረገ የጤና መድህን ክፍያ የለም። እንደ ከተማ ባለፈው አመት ሲከፍሉ የነበሩትን የክፍያ መጠን ነው ሰዎች እንዲከፍሉ እየተደረገ ያለው በዚህ አመት ምንም አይነት ጭማሪ አልተደረገም የሚሉት ዳይሬክተሩ እንደየገቢ መጠናቸው ከአንድ ሺ አምስት መቶ ብር እስከ አስር ሺ ብር የሚከፍሉ የህብረተሰብ ክፍሎች እንዳሉ አስረድተዋል። አሁን እንግዲህ የክፍያ ስርዓቱ በጣም ዝቅተኛ የሆኑ የህብረተሰብ ክፍሎች የሚከፍሉት አንድ ሺ አምስት መቶ ነው መካከለኛ የምንላቸው በለ የግብር ከፋይነት ደረጃ የተፈረጁ የህብረተሰብ ክፍሎች ስድስት ዘጠኝ አመት ሆነው በከፍተኛ ደረጃ የተፈረጁ በከፍተኛ ወይም ደግሞ ባህል የተዋ ግብር ከፋይነት የተፈረጁ የህብረተሰብ ክፍሎች አስር ሺህ አምስት መቶ ይከፍላሉ። በእነዚህ የክፍያ ስርዓቶች ውስጥ ነው ሰው የሚስተናገደው። የሰው መጠን ግን ቅድም እንዳልኩት ባህና በለ ግብር ከፋይነት ደረጃ የተፈረጁ ሀያ ፐርሰንት ወይም ደግሞ አስር አስር ፐርሰንት ብቻ ናቸው። ሰማንያ በመቶ የሚሆነ የህብረተሰብ ክፍል አንድ ሺህ አምስት መቶ ብር ከፍሎ ነው የሚገባው። የሚለው እንዲትዥል ነው አንዳንድ ተቋማት በተለይም የንግድ ፍቃድን ለማደስ የሚሄዱ ተገልጋዮች የጤና መድህን ተጠ ተጠቃሚ መሆናቸውን የሚያረጋግጥ መረጃ ይጠየቃሉ። የጤና መድን አገልግሎት ማግኘት ግዴታ ነው ወይንስ ውዴታ? አንደርላይን አድርገሽ እንድነግር የምፈልገው ጤና መድን በፈቃደኝነት ላይ የተመሰረተ የአባልነት ስርአት ነው ያለው። በቃ ባጭሩ ግዴታ አይደለም። ለምሳሌ ኮምፕሌን አቅራቢው ሰው የጤና መድን አባል መሆን እፈልጋለሁ ብሎ ሲመጣ ጤና መድን አባል ሲሆን የክፍያ መጠኑን ቤቱ ሂደው አጥንተው ይሄን ያህል ነው ብለው ነግረውታል። ፈቃደኛ ከሆነ መግባት ነው። ፈቃደኛ ካልሆነ አለመግባት መብቱ ነው። የሚያስገድድ ምንም አይነት እንትን የለውም ና ህንኑ ከግምት ማስገባት ያስፈልጋል። ያው ሰው ዝም ብሎ ተገዶ የሚገባ በጣም በተለያየ መንገድ ኢንፎርስ የሚደረግ ነገር እንዳልሆነ ከግምት እንድታስገቢ ነው። የመንግስት ሰራተኛውን እንዲሁም ጡረተኛውን እና ከአስር በላይ ሰራተኞች ባሉበት ድርጅት ውስጥ የሚሰሩ ሰራተኞችን ለማካተት በተያዘው በጀት ዓመት የተለያዩ ስራዎች እየተሰሩ እንደሆነ ሰምተናል።